በሰው ልጅ ታሪክ ውስጥ ከዘመናቸው የቀደሙ የማይታሰብ ሕልሞችን ያዩ እነዚያ ሕልሞች እውን ለማድረግ የደፈሩ ጥቂት ግለሰቦች አሉ። እነዚህ ሰዎች የዓለማችንን መንገድ ቀይረዋል፣ የሰው ልጅን አስተሳሰብ አስፋፍተዋል። ዛሬ የምንነግራችሁ ስለ አንድ እንደዚህ ዓይነት ሰው ነው፣ ስለ ኤሎን ማስክ። እርሱ በሚሊዮኖች የሚቆጠሩ ሰዎችን በአድናቆት የሚያስደንቅ አንዳንዶችን ደግሞ ግራ የሚያጋባ ነገር ግን ማንንም ሰው በግድ የለሽ የማይተው ሰው ነው። ምድራዊ ችግሮችን ለመፍታት ብቻ ሳይሆን የሰው ልጅ ጣፈንታ እንደ ብዙ ፕላኔት ዝርያ ለመወሰን የተነሳ ሰው ታዲያ ይህ ልዩ ሰው ማን ነው? እንዴትስ ይህንን ያህል ልዩ መሆን ቻለ? በዙሪያችን ያሉ ሰዎችን ስንመለከት አብዛኞቻችን በየዕለቱ የሚገጥሙ ትናንሽ ችግሮች ውስጥ ተጠምደናል። ኤሎን መስክ ግን ከዚህ የተለየ ነው። እሱ የወደፊቱን ያህል አንዳንዴም የራሱን ኩባንያ በአርቲፊሻል ኢንቴለጀንስ እንዲመራ የማድረግ ሀሳብ እስከ ማፍለቅ ደርሷል። ይህ እንዴት ሊሆን ቻለ? እስኪ አብረን እንመልከት። ኤሎን ሪቭ መስክ እናንተ እንደምታውቁት ኤሎን መስክ እንደ አውሮፓውያኖቹ አቆጣጠር በ1971 በደቡብ አፍሪካ ፕሪቶሪያ ውስጥ ሲወለድ፣ ዓለም ለቀጣዩ ታላቅ ፈጠራ ዝግጁ አልነበረችም። ከእኩዮቹ ይልቅ መጻሕፍትንና ውስጣዊ ዓለሙ የሚያጓጓው ብቸኛ ልጅ ነበረ። በአሻንጉሊት ፈንታ በአእምሮ ውስጥ የፈጠራ መርከቦችንና የኤሌክትሪክ መኪኖችን ይስል ነበር። በልጅነቱ በቀን እስከ 10 ሰዓታት ያነብ እንደነበረ የሚነገርለት ሲሆን ይህ የመማር ጥማት የሱ የዲኤንኤ አካል ሆኖ ቀጥሏል። ገጸ ባህሪያቱ የሚጣሉበት ብላስተር የተሰኘ የቪዲዮ ጨዋታ በ12 ዓመቱ መጻፉ እና 500 ዶላር መሸጡ ገና በልጅነቱ የነበረውን የፈጠራና የንግድ ብቃት ያሳያል። ይህ አንድ ተራ ልጅ ሊያደርግ የሚችለው ነገር አልነበረም። እሱ ገና ከጅምሩ ለታላላቅ ነገሮች የተመረጠ ይመስል ነበር። ታዲያ በ12 ዓመቱ ዓለሙን በኮድ የለወጠው ልጅ ወደፊት የትኞቹን ድንበሮች ይጥሳል ብሎ ማሰብ ይቻላል። በ17 ዓመቱ ካናዳን አቋርጦ ከዚያም ወደ አሜሪካ ወደ ዕድሎች ምድር ተሰደደ። በፔንስሌቫንያ ዩኒቨርሲቲ ኢኮኖሚክስና ፊዚክስን ሲያጠና፣ አይምሮ ግን ከመደበኛ ትምህርት ባሻገር ያንዣብብ ነበር። የወደፊቱን ዓለም የሚቀይር አምስት ቁልፍ ነገሮችን ለይቶ ነበረ። አንደኛው ኢንተርኔት፣ ሁለተኛ ንጹህ ኃይል ሶስተኛ፣ የሰውን ልጅ ወደ ህዋ መውሰድ፣ አራተኛ፣ አርቲፊሻል ኢንተለጀንስ እና አምስተኛው፣ የሰው ልጅ አእምሮ ከቴክኖሎጂ ጋር ያለውን ግንኙነት ማዳበር የሚሉ አምስት ቁልፍ ነገሮችን ለየ። በ1995 ከወንድሙ ኪምባል ጋር በመሆን ዚፕቱን ሲያቋቁም አብዛኛው ዓለም ገና የኢንተርኔትን እምቅ አቅም አልተረዳም ነበር። ኤሎን ግን በቢሮ ውስጥ እየተኛ በቀን 24 ሰዓት እየሰራ የዲጂታል ከተማ መመሪያዎችን እና ካርታዎችን ለጋዜጦች ያቀርብ ነበር። ይህ ታታሪነትና ራዕይ በ1999 ዚፕቱን በ307 ሚሊዮን ዶላር እንዲሸጥ አደረገ። ይህ የመጀመሪያው ድል ነበር። 307 ሚሊዮን ዶላር ማግኘት ለአብዛኛው ሰው የህይወት ዘመን ግብ ነው። ኤሎን ግን ይህንን ገንዘብ ለትልልቅ እልሞቹ እንደ መነሻ ብቻ ተመለከተው። ታዲያ ቀጣዩ ህልሙ ምን ነበረ? ዚፕቱን ከሸጠ በኋላ ወዲያውኑ በ1999 x.com-ን መሰረተ። ይህ በመስመር ላይ የባንክ አገልግሎቶችን ለመስጠት ያለመ አብዮታዊ እርምጃ ነበረ። ብዙም ሳይቆይ x.com-ን ከሌላ ኩባንያ ጋር በማዋሃድ ፔፓል ሆነ። የፔፓል አላማ ገንዘብን እንደ ኢሜል እንደመላክ ቀላል ማድረግ ነበረ። ይህም በወቅቱ እጅግ አዲስና አስፈሪ ሐሳብ ነበረ። ኤሎን የፔፓል ዋና ኢንቨስተርና ስራ አስፈጻሚ ሆኖ የዲጂታል ፋይናንሲንግ የወደፊት ጣፈንታን ቀረጸ። በ2002 ፔፓል ለኢቤ በ1.5 ቢሊዮን ዶላር ሲሸጥ ኤሎን መስክ የ165 ሚሊዮን ዶላር ድርሻ አገኘ። ይህ ገንዘብ በቀላሉ የሚገኝ አልነበረም ለአዲስ ዘመን የቴክኖሎጂ አብዮት መነሻ ካፒታል ሆነ። የህይወት ዘመን ጥረት የሆነው የገንዘብ ነጻነት ያገኘ ሰው ለምን ይህንን ለራሱ ምቾት አላዋለውም? ለምን ከአንድ አብዮት በኋላ ወደ ሌላኛው ለመዝለል ፈለገ? በ2002 ኤሎን መስክ ከምድር ላይ ያለውን ህይወት ለመጠበቅ ብቻ ሳይሆን የሰው ልጅን ባለብዙ ፕላኔት ዝርያ በማድረግ ህልውናውን ለማረጋገጥ ስፔስ ኤክስን መሰረተ። ግቡ ቀላል አልነበረም። የጠፈር ጉዞን ርካሽና ተደራሽ ማድረግ፣ በመጨረሻም የሰው ልጅን ወደ ማርስ መውሰድ። ይህ ሀሳብ በወቅቱ እብደት ነበረ። መንግስት ኤጀንሲዎች እንኳን የሚታገሉበትን ነገር የግል ኩባንያ ሊያደርገው ነው ተባለ። ሶስት የስፔስ ኤክስ ሮኬቶች ፋልኮን 1 በተከታታይ ወድቀዋል። ኤሎን ሁሉንም የፔፓል ሽያጭ ገንዘቡን በዚህ ፕሮጀክት ላይ አፈሰሰ። ለፍቺም ቀረበ፣ የገንዘብ ችግር ውስጥም ገባ። ነገር ግን በምንም መልኩ ተስፋ አልቆረጠም። በ2008 አራተኛው ሙከራው ተሳካ። ፋልኮን ዋን በተሳካ ሁኔታ ወደ ምህዋር ገባ። ይህ የጽናት የድፍረትና የልዕለ አስተሳሰብ ማረጋገጫ ነበር። ኤሎን መስክ ስፔስ ኤክስን ያቋቋመው የሰው ልጅ ጣፈንታ በአንድ ፕላኔት ላይ ብቻ የተገደበ መሆን የለበትም ብሎ በማመን ነው። ማርስን ቅኝ ግዛት መግዛት የሱ የመጨረሻ ህልሙ ነው እና ይህ ህልም በ2025 500 ቢሊዮን ዶላር ገቢ ለማስገባት የሚታቀደው የስፔስ ኤክስ ግብ ጋር የተያያዘ ነው። ስንቶቻችን ነን ሶስት ጊዜ ወድቀን አራተኛውን ለመሞከር የምንደፍረው? ኤሎን ማስክ ግን በራዩ ላይ ጸንቶ ህልሙን ለማድረግ እስከ መጨረሻው ድረስ የሚሄድ ሰው ነው። በተመሳሳይ ጊዜ ኤሎን ማስክ በቴስላ ሞተርስ ውስጥም ወሳኝ ሚና መጫወት ጀመረ። በ2008 ዋና ስራ አስፈጻሚ ሆነ። የቴስላ ዓላማ የኤሌክትሪክ መኪናዎችን ማምረት ብቻ አልነበረም። የዓለምን የመጓጓዣ ስርዓት ከቅሪተ አካል ነዳጆች ነፃ ማውጣት እና ወደ ዘላቂ ኃይል መሸጋገር ነበረ። ቴስላ ከሌሎች የኤሌክትሪክ መኪና አምራቾች የሚለየው በቴክኖሎጂው ልዕቀት ነው። በተለይ በራስ መንዳት ወይንም አውቶፓይለት ቴክኖሎጂ ውስጥ አርቲፊሻል ኢንተለጀንስን በከፍተኛ ደረጃ ይጠቀማል። ኤሎን ራሱን የቴስላ የወደፊት እጣፈንታ ሲገልጽ ገልጽ በ2025 ኩባንያው ሙሉ በሙሉ በራስ የሚነዱ ሮቦት ታክሲዎች እንደሚኖሩት ይናገራል። ኤሎን መስክ በቴስላ ውስጥ የአርቲፊሻል ኢንተለጀንስን ሚና ከፍ አድርጎ ይመለከታል። እንዲያውም በአንድ ወቅት ለወደፊት የቴስላ ዋና ስራ አስፈጻሚ የአርቲፊሻል ኢንተለጀንስ AI ሲኦ የመምረጥ እድል እንዳለ ፍንጭ ሰጥቶ ነበር። ይህ የሚያሳየው ቴክኖሎጂንና የወደፊቱን ዓለም ምን ያህል እንደሚተማመን ነው። ይህ ሰው ከዘመናችን ምን ያህል ቀድሞ ያስባል? ኤሎን መስክ እዚህ አላቆመም። ሶላር ሲቲ ንጹህ ኃይል በስፋት ለማሰራጨት የፀሐይን ኃይል ስርጭትን በቤቶችና በንግድ ድርጅቶች ላይ እንዲተከል አድርጓል። የሰውን አእምሮ ከኮምፒውተሮች ጋር በማገናኘት የሕክምና ችግሮችን ለመፍታት እና የሰው ልጅን የእውቀት ችሎታዎች ለማሳደግ እየሰራ ነው። የትራፊክ መጨናነቅን ለመቀነስ ከመሬት በታች ዋሻዎችን በማስቆፈር እጅግ ፈጣን የመጓጓዣ ስርዓቶችን እየገነባ ነው። እያንዳንዳቸው ፕሮጀክቶቹ የዓለምን ትልልቅ ችግሮች ለመፍታት እና የሰው ልጅን የወደፊት ህይወት ለማሻሻል ያለሙ ናቸው። ሁሉም እርስ በርስ የተያያዙ ናቸው። ኤሎን ማስክን ልዩ ከሚያደርጉት ነገሮች አንዱ ዓለም ገና ለማሰብ ያልደፈረችውን የወደፊት እውነት መገንባት መቻሉ ነው። ስለ ሮቦቲክ ሚስትም ማሰብም ሆነ የሰው ልጅ ንቃተ ህሊና ወደ ዲጂታል መድረክ ማዛወር፣ የሱ አስተሳሰብ ከወትሮ የተለየ ነው። እሱ የወደፊቱን አይቶ ዛሬ መፍትሄዎችን የሚገነባ ሰው ነው። ከእነዚህ ፕሮጀክቶች በስተጀርባ ያለው ትምህርት ምንድን ነው? ህልማችንን እውን ለማድረግ ምን አይነት መስዋዕትነት ለመክፈል ዝግጁ ነን? የኤሎን ማስክ ታሪክ ብዙ የሚያስተምረን ነገር አለው። አንደኛው የተለየ አስተሳሰብ ይኑረህ። የሰው ልጅ እጣ ፈንታ የሚቀይሩ ትላልቅ ችግሮችን ለመፍታት አስብ፣ የተለመደውን መንገድ አትከተል። ሁለተኛ፣ ውድቀትን እንደ ትምህርት ተመልከት። ሶስት ጊዜ ወድቆ በአራተኛው ተሳክቶለታል። ውድቀት እንደ ጉዞ አካል እንጂ መጨረሻው አይደለም። ሶስተኛው ትምህርት የማይቆም ጽናት። አብዛኛው ሰው ተስፋ የሚቆርጥበት ቦታ ኤሎን ማስክ ወደፊት ይገፋል። አራተኛው ቴክኖሎጂ ለሰው ልጅ ጥቅም። የሰው ልጅን ወደፊት የሚያራምዱ ቴክኖሎጂዎችን ለመፍጠር ጥረት አድርግ። አምስተኛ የወደፊቱን አትፍራ። ኤአይ ቢሆን ማርስ ቢሆን ወይም ሮቦቲክስ ቢሆን ኤሎን የወደፊቱን አይቶ ይገነባዋል። ኤሎን መስክን ልዩ የሚያደርገው የእሱ የማይታመን ራእይ፣ ተግዳሮቶችን የመጋፈጥ ድፍረትና ህልሞቹን ወደ ተጨባጭ እውነት የመቀየር ችሎታው ነው። እርሱ ተራ ሰው አይደለም። እርሱ የሰው ልጅን የወደፊት መንገድ እየመራ ያለ አብዮታዊ መሪ ነው። የእኛስ ህይወት፣ እኛስ ምን አይነት የወደፊት ህይወት እንገነባለን? ለሰው ልጅ አስተዋጽኦ ለማድረግ ምን ያህል እንደፍራለን። ኤሎን መስክ የሰው ልጅ አቅም ገደብ የለሽ መሆኑን የሚያሳይ ሕያው ምስክር ነው። እሱ ህልሞችን ወደ ተጨባጭ እውነታ የመቀየር ጥበብን የተካነ ነው። እኛም ከእርሱ ብዙ መማር እንችላለን፣ ትልቅ ለማሰብ ላለመፍራት፣ እና ዓለምን በተሻለ ሁኔታ ለመስራት። የኤሎን መስክ ታሪክ ተራ ታሪክ አይደለም። ይህ ስለ ጽናት፣ ስለ ፈጠራና ስለ ሰው ልጅ የማይቆም መንፈስ የሚናገር ታሪክ ነው። እርሱ የዛሬን ችግሮች በመፍታት የነገን ዓለም እያነጸ ነው። እኛስ የኛስ ተራ መቼ ነው? መቼ ነው የምናየውን ችግር ለመፍታት የምንደፍረው? ስለ ተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም